እኔ ግን የሚገርመኝ ነገር ማለት ነው ብሩኬና ሀይሚ የሚሰሩት ስራ ግን በጣም እኔን በጣም በቃ ምን ብዬ ልንገራቸው፣ እያናደደኝ ነው ያለው። እኔ ምን አይነት ልጆች ናቸው? በምን ቋንቋ ለእነሱ መግለጽ እንዳለብን አናቅም። ተው እረፉ አልኩኝ አላርፍም አሉ እንዴ። ለምድን ሌሎች እንደዚህ አይነት ስራ ማይሰሩት እና እናንተ የምትሰሩትን ሌሎች ለምድን ማይሰሩት እንደዚህ አይነት ስራ? እሺ ቆይ እንደ እናንተ ናቸውን? ያስቸግራችሁ ይህን ስራ እየሰራችሁ። ብዙ ዩቲዩበሮች አሉ፣ ታዋቂ ታዋቂ እንድናን አይነት ዩቲዩበሮች አሉ ግን ይህን ስራ አይሰሩትም። እናንተ ናችሁ ግን ይህን ስራ የምሰሩት ለምን? እንዴት ያደርጋላችሁ? ቆይ ብሩኬና ሀይሚ ምንድን ነው ችግራችሁ? ችግራችሁን ብትገልጹልን እኔ ጥሩ ይመስለናል። እውነቴን ነው የምናገረው። እንዴ እኛ እስከ መቼ ነው እናንተ እንደዚህ በእንደዚህ አይነት ነገር ምንታገሳችሁ? እንዴ ምን ጉር ነው ምንድን ነው? እኛ እኮ ብዙ ዩቱበሮችን እያየን ነው፣ ግን ለምን እንደዚህ አይሰሩም ብዬ እናገራለሁ። ግን በቃ ምንም እንትን የሚሉ ነገር አይደለም ለሁሉም ነገር እንደመጣችሁ ለሁሉም ነገር እንትን እንዳላችሁ፣ ምንድን ነው ጉን ነገራችሁ ብላችሁ ምን ይላቸዋል? ዛሬ ፍራንክ ላድርጋችሁ። እኔ ግን እንደዚህ ልጅ ምን ላድርጋችሁ? መቤቴን ነው የምላችሁ። ሰው በማከስ አረ፣ እግዚአብሔር ይባርካችሁ፣ መቤቴ ትባርካችሁ። እኔ ማንኛውም ዩቲዩብ ያላደረገውን እናንተ ናችሁ እያደረጋችሁ ያላችሁት ዩቱብ ታመጣል፣ ልጆች ታመጣላችሁ፣ ታበረታታላችሁ፣ ታመጣላችሁ፣ ታበረታታላችሁ። አንድ ሰው አላየንም፣ ታዋቂ ዩቱበሮች እንደናንተ አምጥተው ሲያበረታቱ። ለቤተ ክርስቲያናችሁ ትቆማላችሁ፣ የሆን ነገር ካለ ድምፅ ትሆናላችሁ። በጣም ደንቁ ልጆች ናችሁ። እውነት ትለያላችሁ፣ ትለያላችሁ። ስልኩ የጨረቃ ፋሚሊዎች ትለያላችሁ ሲሉ ትለያላችሁ ነው። እውነቴን ነው የምናገረው፣ ትለያላችሁ እና ትናንትና ሀይሚ ከሆነ ልጅ ጋር መጥተው በጣም ደስ የሚል ቪዲዮ ነበረ ያየሁት ማለት ነው። ሀይሚዬ ልጁን ካልፈነከትኩት ካልገደልኩት ብላ ቀውጢ ስታረግ ነበረ። እና ካያችሁ ደግሞ ብሩኬና ሀይሚዬ ፍቅራቸው እንዲህ ደስ እንደሚል ሀይሚዬ ምን እንዳለ የሰማችሁ? ለምንድነው ሄዳለሁ ምናምን ያልሽው ይላታል እሄዳለሁ ካልኩኝ እንድትታረቀኝ ነው ነው ብዬ ነው አለች። እንግዲህ ሀይሚ ቡራ ለደቂቃ እንዲያኮርፋት አትፈልግም። ጎበዝ ጀግና። አዎ ወንድ ልጅ እንዲያኮርፍ ጊዜ አለመስጠት፣ ደቂቃ አለመስጠት ነው። ትክክል ነሽ፣ ጎበዝ ነሽ። እና ግን እናንተ የሆነ ነገር የሆነ ጸብ ሲነሳ ይሄዳለሁ ምናምን ስትሉ እኛ ደግሞ እንናደዳለን። ለዛ ነው እንጂ ጥሩ ነገር ነው ያደረግሽው። እንደዚህ ብሩኬ፣ እንደዚህ የሚመለስ ከሆነማ ከአሁን በኋላ ሻንጣሽን እያሽ መውጣት ብቻ ነው፣ ካስቸገረሽ ማለት ነው እና ትናንትና ፍቅራቸው በጣም ነበር የሚያምረው፣ በጣም ደስ ይሉ ነበረ። ውኒ ብሩኬ ግን እንዲሉ የምታደርጋት ግን እንዲሉ የምትደልላት እንዲሉ በቃ እንድንቁላል ምታረጋት ግን፣ ብልጠጥ ተጠ ምትልበት በልጠጥ ተንበላጠጪ ምናባቱ ተንበላጠጪ መንበላጠጥ ነው እንጂ እንደዚህ ነው፣ እንደ ብልጠጥ ያላችሁ በቃ እሱም እንግዲህ በቃ እንዲ እንዲ እንዲ እኮ ነው የሚልላት ማርያምን እንዲ ደስ እንደሚሉ እና ቪዲዮን ሳይ በጣም የሚያምር ቪዲዮ ነው። ልጁ ደግሞ እንዴት እንዳሳዘነኝ እንዴ ልፈናክተኝ ነው እንዴ ምናም። እና ግን በጣም የሚገርመው ነገር ልጁን ለማበረታታት ነው እነሱ በሱ ቤት የመጡት ልጁን ለማበረ ለማገዝ እውነት። በእናታቸው አግዙት፣ ዩቱብ ሪኮመንድ ያደርግለታል እናንተ በደንብ ካገዛችሁት ምናም። በቃ በጣም መልካም የሆነ ንግግር ነበረ ከአፋቸው ሲወጣ የነበረው እውነት፣ በጣም ይገርመኛል። ሁለቱም አንድ አይነት መልካም ልጆች በቃ እውነቴን ነው የምናገር ጥሩ ጎበዞች። እኔ እኔ እግዚአብሔር ይምላችሁ ሀይሚዬ፣ ብሩኬ በሁሉም ነገር ተሳተፉ። ህዝብ እንዲወዳችሁ፣ ህዝብ እንዲያከብራችሁ በሁሉም ነገር መሳተፍ አለባችሁ። በምንም በሙስሊም የሆነ ነገር ከደረሰ ሙስሊምንም ማገዝ አለባችሁ። ኦርቶዶክስም እንደዚያ ሁሉ ነገር በምንም ነገር በቃ በሀገራችን ቢሆን ድምፅ መሆን ካለባችሁ ድምፅ መሆን አለባችሁ። እና ጎበዞች በርቱ ነው የምልህ እውነት እና እኔ እንጃ ልጁ በጣም በቃ እንድትፈነክተኝ ነው ምናምን እያለ የሆነ ነገር ሲል ነበረ። ሀይሚን ፈርቷት ነበረ። ሀይሚን እንደ እብድ ብሩኬ እኮ የተመታ እኮ እንደ እብድ ተቀየር ይበታለ። እንደ እብድ እኮ ደረጋት። ትልቅ ድንጋይ አንስታ ልትፈልጠው የሰውሰው ሰው ልትፈልጠው የሰው ሰው ሀይሚ ተብዬ ልትፈልጠው። በጣም ነው የገረመኝ እኔ እና በጣም ደስ ሲል ነበረ። እንዴት ሲያወሩ እንደ ቆሞ እንደሚያወሩ ማርያም፣ እነዚህ ልጆች ማለት በቃ እኔ እኔ ቃላት የለኝም ስለነሱ ለመናገር ማርያምን ነው ምላችሁ በቃ የሆነ ነገር በቃ እንጃ እኔ በጣም ብቻ እግዚአብሔር ከዓይን ጠብቃችሁ ነው የምለው ደግሞ አንዳንድ ወንዶች ደግሞ አላችሁ ሀይሚ የምትሉ ከሀይሚ ቲክቶክ ስትለቅ ከስር ገብታችሁ የምትሉ ወንዶች አላችሁ ከስር ምጽቡ ይዛ ምን አባታችሁ ፈልጋችሁ ነው ምን ፈልጋችሁ ነው ከሀይሚ ወንዶች መታችሁ ሀይሚ የሆነ ኮሜንት ካደረገች ከስር መጥቶ ይህኔ ፍቅራን ደግሞ አለ የሆነ ጅላጅል ጅላንፏ አለ አንደላቀውን ብቻ ስሙ ማን ነበር፣ አላውቀውም። ከአስሩ ዓመቱ ይጽፋሉ፣ የኔ ፍቅር፣ እኔ ከአንቺ እኮ መለየት አልፈልግም፣ በጣም ነው የምወድሽ፣ በጣም ነው ፍቅሮች ምናምን እያሉ ይጽፋሉ። ከዚህ ይሄ አትጻፉላት ወደዛ። ለነገሩ ልጅቷ ወደ የምትል ነች፣ ብጽፉ ምንም እሷ ጆሮ አሰማችሁም። እና አትፈታተኑ ሰው ዝም ብላችሁ እየገባችሁ ወንዶች፣ ምንድን ነው ችግራችሁ? በሞላች ሴት እኮ ተርፈስፍሶ ሞልቷል። ምንድን ነው ሀይሚ ላይ ያላችሁ ነገር? ከስር እየመጣችሁ አትነግንቋት። ደግሞ እሺ ሀይሚን እንደገነጋችሁት ደግሞ እኔ ደሞ ሴቶች ደግሞ አንዳንድ ሴቶች ደግሞ አላችሁ። እኔ የሆነ ቤት ሂጄ፣ ኮሜንት ጽፍ ከስር የመጣችሁ ምትነፍቁኝ፣ ምትናገሩኝ፣ ምትሳደቡት ነገር ግን ምንድን ነው ችግራችሁ? እኛ ኮሜንት አንስጥ እንዴ? ኮሜንት አንስጥ እንዴ? ኮሜንት ሂጄ የሆነ ቦታ ከሰጠውኝ ግር ብሎ መቶ እኔን መቀጥቀጥ እንዴኔ እኮ ትክክለኛ ኮሜንት ነን የምሰጠው፣ ዝም ብዬ አይደለም። ቪዲዮን በደንብ አይቼ በደንብ እንትን ብዬ ነው ኮሜንት ጽ ዝም ብዬ አይደለም። ከስሬ እየመጣችው የምትነገንጉኝ ሰዎች ተውኝ፣ ረፉ በቃ። ለማንኛውም ቪዲዮ ላይክ፣ ሰብስክራይብ አድርጉ። እንኳን አደረሳችሁ የሙስሊም ቤተሰቦች፣ እህቶች፣ ወንድሞች እንኳን አደረሳችሁ። እንግዲህ ከአንድ ቀን ነው ከሁለት ቀን በኋላ ኢዳችሁ ነው። ኢድ አልፍ ጡር ነው የሚባለው። በቃ ለማንኛውም እንኳን አደረሳችሁ፣ ወዳችኋለሁ።